ሲሆን እኮ አይቼዋለሁ። በጣም ተጎድታለች፣ በዛ ላይ ደግሞ አልታከመች። እማዬ ሆነልሽ ነው? ውይ ሳያት በጣም ነው ያሳዘነች። እማዬ ግን ይሄ ሁሉ ነገር አድርጋሽ እንዴት ነው የምታሳዝነሽ? እኔ ያለፈው ህይወቴን ምራስ አይነሳው አይደል ነው እና ባትረሽስ። ባይሽ ኮ በጣም የምታሳዝን መስኪናት። የሆነ ነገር ኮ ብትሆን የሚጠይቃት ሰው እንኳን የለም። ይሄን ያህል ግን ቆይ ምን አድርገሻት ነው? እኔም ማልቀባ እና፣ ቆይ ለምን ለፖሊስ ተናግረናልና እናስይዛት በፖሊስ ማስያዝም ሆነ ለአባት መናገሩ ጭራሽ እንዳታስበው። ለምን እማዬ? ባዩሽ አሁንም እንደነካት በኋላ መልካም ነት ነበረች። ለዛ መልካም ጊዜያችን ስም ደግሞ ሁሉ ነገር ተዋ መናሴ። እንደሱ ካደረግ እማዬ በጣም ታዝነባለች። እንዳና ይህኑ ላይ ያወቅኩ ዝም ማለት አለብኝ። እማዬ የምታውቀው ለአንተ ያልነገረችህ በጣም ብዙ ምስጢር አለ። ምን አይነት ምስጢር? ባዩሽን እድሜ ልኳን እስር ቤት የሚያበሰብስ ትልቅ ምስጢር ብቻ ያሰብሽውን ነገር ከኔ ጋር የተያያዘ እንዳይሆን፣ ና ቡድ እንዳታደርግ የሚያደራል እርግብ ቤት እንዳለች አውቃለሁ። ማለት እርግብን ምን ያህል እንደምትፈልጊያት ማውቃለሁ። አንቺ ልጅ ምን እያልሽ ነው? ህመኝ እውነቴ። እሺ፣ አወቅሽ ታዲያ ምን ይጠበስ? እርግብ ቤት እንዳለች እንድነግርሽ የምትፈልጊ ከሆነ ሀምሳ ሺ ብር ፈልጋል። ልጅቷ ሀምሳ ሺ ብር ፈልጋለሁ ብላኛለች። እና እናማ ሀምሳ ሺ ብር ሰጥሻት፣ ወርቅሽን ተቀበይ ያሉሽ ነው። ባዩሽ ይሄን ቤት ለቀሽ ትወጪ ማለት ያስብልኮ። ቀልጃለሁ ጭንኛልስ ሌላ ምን ሆነሽ? አልታረጋግኝ እንጂ ያደረግሽውን ሁሉ ዝም ስልሽ ሌላ ተጨማሪ ነገር ደግሞ ያሙሻል። ባይሽ የሆነ እውነት ሳይኖራት አይቀርም። ደግሞ የምን እውነት ነው የሚኖራት? እሷ እንዳለችው እርግብ ሳሸውዳት አትቀርም። ሸኝቼው እስከ መጣ አንቺ። ለምን ከዛ? ምን ላድርግ? የጠየቀችኝ ነገር አለ እማዬ። ይህንን በፍጹም አታደርጊውን። አድርጌዋለሁ። አሁን ልሂድ ወይስ ገንዘቡን ምን አማራጭ አለ

ሜላት ባትፈልግም ባዩሽ በስተመጨረሻ በህግ ቁጥጥር ስር ውላልሽ ማለት ነው። ይሄንን ነገር ደግሞ ያደረጉት አሴርና ተምቹ ናቸው። እነሱ እሷን ያሳሰሯት ከዚህ በፊት ለሚያውቁት ልጅ፣ ሞኮን ለተባለው ልጅ እሷ ላስገደለችው ለሱ ነበር። ትክክለኛውን ተገቢውን ቅጣት ታግኝ በሚል ባዩሽን ያሳሰሯት ማለት ነው። ሜላት ደግሞ ይሄንን ነገር አትፈልግም ነበር። ሜላት ያው ባዩሽ እንዳትታሰር፣ እሷ በቃ እንደዚሁ በሰላም እንዲለያዩ የፈለገችው ከዚህ በፊት ከባዩሽ ጋር ያሳለፉት ነገር ፍለፊቷ እየተደቀኑባት ነው። ባዩሽ ዛሬ ነው እንጂ ተቀየረ ያላችሁ ከዚህ በፊት በጣም መልካም እህቴ ነበረች ብዙ ነገር አድርጋልኛለች በሚለው ነበር። ሜላት እዛ ጋ ባዮሽን ያለማሳሰር የፈለገችው ግን ደግሞ በዚህ መሀል አሴርና ተምቹ እሷን አስይዟታል ማለት ነው። ባዮሽ ግን የተያያዘችው እርግብን አገኛለሁ በሚል ነበር። ልጅቷ ሜሮን የተባለችው እርግብ እሷ ጋር ያረፈችው ልጅ ከዚህ በፊትም ስትፎክርባት ነበር እርግብ በምታሳየው አኳ አሁን ምን ደብቀሽ ይሆን ምን አድርገሽ ይሆን እያለች በተለይ ደግሞ ስለ ወርቁ ካወራችና ወርቅ የሚገዛ ሰው ፈልጊልኝ ካለቻት በኋላ ነው ለካ ወርቅ አላት እሷ ስለ ወርቅ መሸጥ ነው የምታወራው እኔ ዚጋ ገንዘብ ስትቸግር እያለች ነበር። ከዚህ በፊትም ከራሷ ጋር ስታወራ የነበረው ና የሆነ ቀን ስትጠብቅላት ነበር ማለት ነው። ዛሬ ደግሞ ባዩሽን ደውላ አግኝታት እርግብ የት እንዳለች እኔ አውቃለሁ እሷ የት እንዳለች እነግርሻለሁ 50 ሺህ ብር አምጪ ባለቻት መሰረት ነው። ባዩሽ ደግሞ እዛ ጋር በጣም የሚደብረው ነገር ያደረገች ለልጅቷ 50 ሺህ ብር አመጣለሁ ብላ ቃል ከገባችላት ና ሄዳ 50 ሺህ ብሩን ከሜላት ከተቀበለች በኋላ ሽጉጥ ይዛ መጣ። 50 ሺህ ብሩ ለራሷ ለማስቀረት ሜሮንን ደግሞ በሽጉጥ አስፈራርታ እርግብ የት እንዳለች እንድት ነግራት ለማድረግ ሞክራ ነበር ነገር ማለት ነው። በመሀል ፖሊሶቹ መጥቶ ባዩሽን እጅ ከፍንጅ ይዟታል ማለት ነው። እዚህ ጋር ራሱ እነ ተምቹ እሷን ከማሳሰሩ በላይ ደግሞ እዚ መንገድ ላይ ሰውን በሽጉጥ በማስፈራረት በሚለው ባዩሽም ሌላ ቅጣት ይጨመርላታል እዚ ጋ ማለት ነው። አሁን ያው ባዩሽ አንዴ እስር ቤት ከገባች ከዚህ በፊት ስታረጋቸው የነበሩ ወንጀሎችም አንድ በአንድ ይጨመሩላታል ማለት ነው። ምናሴ ሚያው መጀመሪያ ጉዳዩን እንደሰማ ባዩሽን ፖሊስ ጠርቶ ሊያሳስራት ፈልጎ ነበር፣ ግን ሜላት ያን ነገር ስለማትፈልግ እና እናቱን ላለማስቀየም በሚል ነበር ይሄን ነገር የተወም። አሁን ደግሞ አሴር ሴር ባዮሽን አስይዟል ባዮሽ እስር ቤት ነች የሚለውን ነገር ከሰሙ እነሱም ሄዶ ክሱ እንዲጨመርባት ቅጣቱ ከፍ እንዲሊላት ሜላትን እንደዚህ መታለች እንደዚህ ያድርጋለች የሚለውን ነገር ሊጨምሩላት ይችላሉ ማለት ነው። አሁን ላይ የባዮሽ ጀንበር የጠለቀች ይመስላል። ያው እሷ መጀመሪያኑ አርፋ ብትቀመጥና ሜላት ይቅርታ ካደረገችላት በኋላ ይቅርታዋን ተቀብላ ያጠፋችሁን ጥፋት ለመካስ ብትሞክርና ላጠፋችሁ ለማይካስ ካሳ ደግሞ የሰው ነፍስ ላጠፋችሁ ሄዳ እጇን ለህግ ሰጥታ ተገቢውን ቅጣት ብታገኝ ይሻላት ነበር ግን ሜላት ይቅርታ ማለት ራሱ እሷን ሊመልሳት አልቻለምና እሷ ደግሞ ጥፋቷ ልትቀጥልባት ትፈልጋለች። ያው በስተ መጨረሻ በህግ ቁጥጥር ስር ውላለች ማለት ነው ባዩሽ። ሜላት ደግሞ ጉዳዩ መጀመሪያ ባዩሽ እሷን ያደረገቻትን ነገር ለማንም ላለመናገር ፈልጋ ነበር ግን ለሀና ብቻን የነገረችው ለሰላምና ለምናሴ የነገረቻቸው ነገሩን እንዳስታወሰች ተውስታዋ እንደተመለሰን የነገረቻቸው እንጂ ባዩሽ እንደመታቻቸው ደብቃቸው ነ አሁን ደግሞ በስተ መጨረሻ ምናሴም ስላሳዘናት ይሁን ምናስባ ባናውቅም ግን ሜላት ያንን ነገር ለምናሴ ነግራለች ነች እንደዚህ ያደረገችኝ እሷ ነች የመታችኝ የሚለውን ነገር ነግራለች ማለት ነው። እዚህ ጋር አሁን እሷ የደበቀችው ጉዳዩን ሰላምንና መስፍንን ብቻ ነው። ሁለቱ ብቻ ናቸው ባዩሽ ሜላትን እንደመታች የማያውቁ እንጂ ሌላው ቤተሰብ አውቋል ማለት ነው። ሀናና ምናሴ አውቃለች ማለት ነው። ያው ድንብላል ደግሞ ታውቃለች። ከዚህ በፊትም ባዩሽና እርግብ የሚያደርጉትን ተንኮል ስለምታውቅ ይህንን ነገር መገመት አያቅታትም እሷ ማለት ነው። ስለዚህ ሁለቱ መስፍንና ሰላም ብቻ ናቸው የሚያውቁት። አሁን ደግሞ ባዩሽ ታሰረች ከተባለ፣ በምን ምክንያት ታሰረች፣ በምን ጉዳይ ታሰረች የሚለውን ነገር መስፍን በተለይ መስፍን መጠየቁ ስለማይቀር ይሄን ነገር ያውቃል ማለት ነው። አሁን እሷ ሰው አስገድላ ነው አሴርና ተምቹ ናቸው እንደዚህ ያሳሰሩ ከተባለ በምን ጉዳይ ምን ከሰው ጋር አገናኝቶ እሷ ደግሞ ሰው የምታስገድለው የሚለው ጥያቄ ሊያነሳ ስለሚችል ሜላት ራሱ ባትፈልግ በዚህ በዚህ ተያይዞ የባዮሽ ጉድ መስፍን ጋር መድረሱ አይቀርም ማለት ነው። ስለ መስፍን መነሳቱ ካልቀረ ደግሞ ሜላት መጀመሪያ ላይ ትፈራ የነበረው መስፍን ይሄንን ጉዳይ ካወቀ ይሄንን ነገር ከሰማ ባዩሽን የሆነ ነገር ካላደረብ እሷን ካልገደልኳት ማለቱ አይቀርም ያኔ መስፍን ደግሞ ይታሰራል የሚለውን ነገር ነበር ለመስፍንም ፈርታ ለባዮሽን ፈርታ ይሄ ነገር ከሱ እንዲደበቅ የፈለገችው ማለት ነው። አሁን ደግሞ ባዮሽ እስር ቤት ከገባች በኋላ መስፍን ምንም ነገር ማድረግ ስለማይችል መቼም እዛ እስር ቤት ዶ እሷን መጉዳት አይችልም። እሷን የሆነ ነገር ማድረግ አይችልም። ስለዚህ ደግሞ ከዚህ በኋላ መስፍን ስለ ባዩሽ ቢሰማ ሜላትን ያን ያክል የሚያሳስባት ነገር የለም ማለት ነው። መስፍን ስለ ባዩሽ መታሰር ባይሰማ ራሱ ድንገት እዛ ቤት ውስጥ ሲወራ መስማቱ አይቀርም። ባይሰማ ራሱ ምናሴ ያንን ነገር ይነግራታል። መጀመሪያ ላይ ሜላትም ለምናሴ ባዩሽ ነች እንደዚህ ያደረገችን የሚለውን ነገር ስትነግረው ምናሴ በጣም ደንግጦ ነበር፣ ዘሎ ነበር እንደውም ከመቀመጫው የተነሳና ይሄ ነገር ለፖሊሶች መነገር አለባት አንቺ ብትታያትም እኔ አልተዋትም ብሏት ነበር። ግን ምናሴ ሜላት ያን ነገር አልፈለገችም። አንተ ይሄንን ጉዳይ ከሰማ ምንም ነገር እንዳልሰማ ምንም ነገር እንደማያቅ ሰው ነው አክት አድርግ ብላ ያለችው። ግን ምናሴ ያን ነገር አልፈለግም። ምንም እንኳን እሷ ሜላት ጋር እሺ ቢላትና ያን ነገር ቢቀበላት ራሱ ባይሽ እንደመጣች ነበር ወዲያው ተቀይሮባት፣ እንዴት ነው እናቴ ላይ እንደዚህ የምታደርጊው? እንዴት ነው ሜላት ላይ እንደዚህ የምታደርጊው? ብሎ ጉዳዩን እንደሰማና እሷ ያደረገቻቸው ነገሮች ሁሉ እንደሚያውቅ እዛ ጋር በጣም እንደ ጠላትና ለያት እንደማይፈልግ የነገራት ማለት ነው። ባዮሽ ደግሞ ምንም ነገር አልጸጸታትም። ጭራሽ እንደውም በምናሴ ነበር የተናደደችው። በቃ ባዮሽ ብለሽ ብለሽ መጨረሻሽ የማንም ቁጫጭ መጫወቻ ሆንሽ ማለት ነው እያለች ጭራሽ እንደውም እሷ ንጹህ ሰው እንደሆነችና ምንም ነገር እንዳላጠፋች ምናሴ ደግሞ እንዲሁ ዝም ብሎ ጥፋተኛ ስለሆነና ባለጌ ልጅ ስለሆነ ዘሎ እሷን እንደሰደባት አድርጋ ነበር። እዛ ጋር አክት ስታደርግ የነበረው ማለት ነው። አሁን ላይ ያው ባዮሽ እነ ሚላት ቤት የምትመላለሰው የሚላት ወርቅ ለማስመለስ እየለፋች እንደሆነ ለሷ መስዋዕትነት እየከፈለች እንደሆነ አድርጋ ነው እዛ ጋር ሜላትን እንደሚያግዝ ሰው ቤት እየመጣሽ ወርቅሽን የምትፈልጊ ከሆነ 50 ሺህ ብር አምጪ፣ እኔን መኝ፣ እኔን ማመን ያለብሽ፣ ወርቅሽን የምትፈልጊ ከሆነ እያለች ለሜላት እንደተቆረቆረ ሰው ለሜላት እንዳዘነ ሰው አድርጋ ነው እዛ ጋር አክት እያደረገች ያለችው። ሜላት ግን በስተ መጨረሻ 50 ሺህ ብሩን ለመስጠት የተስማማችው ምናልባት እስቲ እሷ እንደምትለው እርግብ ዋሽታት አታላት ሊሆን ይችላል። ከወርቁ አንጻር 50 ሺህ ብር ሲታይ 50 ሺህ ብር በጣም ትንሽ ነው። ወርቁ እሷ ጋር ከሆነ ወርቁን ካላት ምን ይሁን ብላ ነው መታ 50 ሺህ ብር የምትጠይቀው። እውነትም እርግብ አታላት ሊሆን ይችላል የሚለውን ነገር አምና ነው ሜላት ያንን ነገር ምናሴና ሀና ባይፈልጉ ራሱ ሀምሳ ሺህ ብር የሰጣቻት ማለት ነው ወርቁን ታመጣለች በሚለው ባዮች ግን፣ እዚህ ጋር ባለፈውም አውርታ ነበር ወርቁ አንዴ እጄ ይግባ እንጂ እንኳን ወርቁ አይደለም እኔ ራሱ አታየኝም ብላት ነበር። አሁን እሷ እዚህ ጋር ሜላትን እንደሚያግዝ ሰው እያደረገች ወርቁ በእሷ እጅ እንዲገባ ነው። አንዴ ወርቁን ካገኘች ያኔ ልትጠፋ ነው ማለት ነው ወርቁን ይዛ። አሁን እዚህ ጋር ደግሞ ሜላትን እንደሚያግዝ ሰው ሀምሳ ሺህ ብር ከእሷ ተቀበለች ማለት ነው። ለምን እዛ ጋር ሀምሳ ሺህ ብር ለልጅቷ ሰጣ? እርግ ቤት እንዳለች ለማድረግ እሷ ሀምሳ ሺህ ብር የላትም ያንን ስላሌላት እዚህ ጋር ደግሞ ማድረግ ለባት ሜላት ከጂ 50 ሺህ ብር እንኳን ሷ ተቀቢ የሚለውን ነገር ነበር ያሰበችው። ሜላትን ብሩን ከሰጣቻት በኋላ ያንን ነገር ለራሷ ለመውሰድ ነበር ያሰበችው ማለት ነው። ልጅቷን በሽጉጥ አስፈራርታ፣ ልጅቷ ደግሞ እርግብ ጋር ትወስዳታለች። ያኔ ወርቁን ወስዳ እሷ ልትሄድ ነበር። ግን ያ ነገር አልተሳካላትም ማለት ነው። ሜሮ ራሱ ያደረገችው መጀመሪያ እርግብ ከቤት ልትወጣ ስትል የሆነ ደንበኛ ያለ እሱን የመጣው እሱን ላግኘው፣ እዚህ ጠብቂኛ፣ አንቺ አብረን እንሄዳለን ብላ ነበር እርግብ ከቤት እንዳትወጣ ቤት እንድትቀመጥ ያደረገችው። እዛ ጋር ሜሮ ለማድረግ ያሰበችው ሄዳ ባዩሽን አግኝታት ግኝታ ከሷ 50 ሺህ ብር ተቀበላለች። ከዛን ደግሞ ከባዮች ጋር እየመጡ ይኸው እርግብ እዚህ ነው ያለችው ብላ ቤቷ ድረስ አምጥታ እርግብ ያለችበትን ቦታ ልታሳያት ነው። እርግብን እዛ ጋር እንዳትወጪ አብረን እንሄዳለን እዚሁ ጠብቂኛለቻት ማለት ነው። ያ ነገር ደግሞ ለእሷም አልተሳካላትም። እርግብ እዚህ ጋር ጓደኛ ሆነች። የችግሯ ጊዜ ታድነኛለች፣ ታግዘኛለች በሚል ነበር እሷ ጋር የተጠለለችው። ሜሮን ደግሞ ያን ነገር አላደረገችም። እሷን መጠቀሚያ እሷን የሆነ ብር ማግኘ ነበር ያደረገቻት። ብሩንም አላገኘችም። እሷም አየር ላይ ቀረች ማለት ነው። እርግብ ራሱ አሁን ወርቁ የት እንዳለ አታውቅም። እሷ ባለፈው ተምቹ ሱቅ እንዳስቀመጠ ነበር መታቆ ሄዳ ባለሱቁን ብትጠይቆም ልጁ መጥቶ ተምቹ መጥቶ እንደወሰደ ነግሯታል። እዛ ጋ ደግሞ ትንሽ ደንግጣለች። ምናልባት ወርቁን ወስዶ ይሄዳል ብላ አስባ ይሁን ባናቅም ግን ትንሽ ደንግጣለች። ምናልባትም የጎዳና ልጅ ነኝ ካላት በኋላ ምናልባት ይክደኝ ይሆን እንደ ወይ ደሞ ይቀየርብኝ ይሆን የሚለውን ነገር አስባም ሊሆን ይችላል። እሷ ባለፈው ተምቹ ከአሜሪካ እንዳልመጣና ጭራሽ የጎዳና ልጅ እንደሆነ ሲነግራት ነበር ድጋሜ አጠገቤ አትድረስ ብላ እሱን ከአጠገቡ ያባረረችው ማለት ነው። አሁን ደግሞ እሱ መጥቶ ቦርሳውን ወርቁን የያዘውን ቦርሳ ከዚህ ወስዶ ሄዶ ይባላል ሲባል በጣም የደነገጠችው ለዛም ነው ቤት ገብታ ስታዝን የነበረው ስትተክዝ የነበረው ማለት ነው። ታምቹ ደሞ እዛ ጋር ቦርሳ ውስጥ ያለውን ነገር ምንም የሚያውቀ ነገር የለም ቦርሳ ውስጥ ወርቅ ኖር ምን ኖር ስለምንም ነገር የሚያውቀ የለም። እሱ በቃ እርግብን ስለሚወዳትና ስለሚያፈቅራት የሷ መዓዛ የሷ ጠረን ቦርሳ ላይ አለ በሚለው ነበር ቦርሳውን ይዞ ይዞሮ ሲያሸተው ያለው ማለት ነው። በስተመጨረሻ ግን ሀና ቤት አስቀምጧል። ይሄ ቦርሳ እዚ ይቀመጥ ብሎ ማለት ነው። እርግብን ስለሚወዳት እሱ ካሁን በኋላ እሷን አላገኛትም። አጠገቤ አትድረስ ብላኛለች እና ስለዚህ አንድ ያለኝ አማራጭ የሷን ቦርሳ ወስጄ፣ የሷ ጠረን ያለበትን ቦርሳ ወስጄ እሱን እያሸተትኩ ልኑር በሚለው ይመስላል። ግን ተምቹ ቦርሳውን ይዞ እየዞረ ነው። አንዳንዴም ቁጭ ብለው የእሷ ጠረን እዛ ላይ ያለ በሚለው ቦርሳውን ያሸታል ማለት ነው። አሁን ግን ሀና ቤት ነው ያለው። ምናልባት ሀናም ቦርሳውን ከፍታ አላየችውም። እዛ አሁን ቦርሳ ውስጥ ያለውን ነገር እሷ ከፍታ ብታየው ወርቆችን ታያለች። የሴት ወርቆች መሆኑን ካወቀች በኋላ ኬን ያመጣችሁት የማን ወርቅ ነው ይሄ ወርቅ የማየው አይደለም እንደ የሚለውን ነገር በዛ በኩል ለሜላት ይመለስ ነበር። ግን ሀናም ቦርሳውን ከፍታ አላየችም እስካሁን ድረስ ውስጥ ያለውን ነገር የሚያውቀው አንድ እርግብ ብቻ ነች ማለት ነው።